አይ አሁንስ ያዙኝ ልቀቁኝ አትበይ ተመልሰሽ እንደ ልማድች እየተነፋረቅች ትመጫለሽ ሚዲያ ላይ ስለታወቅሽ ሁሉ የሚወዱሽ መስሎች ነው ለዛው ሚትዩብ ላይ ተረጋጊ ሴትዮ ሴት ልጅ ረጋ ስትል ነው የሚያምርባት የወደደ ልብ በጣም እንደሚጠላ እወቂ ይሄ ስድብ ነው ምክር ማናስመው አበሻይት ትክክል፣ ምክር ሳይሆን ይሄ ስድብ ነው ማለት ነው። ያው ሌላው ደግሞ ሃይምቲ ስማርት በቃ በጣም አንዳንዴ ኮ ትዕግስት ሲበዛ ማር ሲበዛ ማርም ይመራል ነው የሚባለው። አማርኛውን አስተካክሉት፣ ማርም ሲበዛ ይመራል። ትግስቷን በጣም ነው እንኳን ሀይሚን እኛ ኮሜንት የምናየው አያም ብሮክ ማይ ሀርት እና ማን ያዘሽ ለምን አጠይኝም ህይወቴ ባንቺ እጅ ነው ያለው ያለ አስመሰልሽ። ኤክሰለንት ኢትዝ ግሬት አንሰርስ። ሀይሚዬ አትመልሽላቸው እንደዚህ አይነት ሰዎች። መልስሽም ኢትዝ ግሬት ራይት። እኛማ ዛሬ በእንግሊዝኛውም የመጠንባችሁ እንደ እኔ ባይዘዊ ውዶቼ ማለት ነው። እኔ በድምፅ ያጉኛል እነሳዲ ብዙ ዩቲዩብ ላይ የምታያቸው እነዚህ ብዙ የምታያቸው አምስት አምስት ስድስት አመት እኔ እንዲሁ ነኝ ማለት ነው። እንዲሁ ነኝ፣ በስድብ አላምንም። ሪያሊቲ ነው ምነግራችሁ እንዴ። የተሳደብኩ ለታ ራሴ በቃ የሆነ እንቅልፍ ማጣበት ታይ ማለት። ስሜን ጠርቶ የተሳደበ ሰው ካለ ዝም ማለት የለባትም ሀይሚዬ። አንድ ሰው እኮ እኔ አሁን ለምሳሌ አልሳደብም ስድብ ጠላለው። ላለው ግን ዘር ለገበሬ ብለው ሙሉ ጭብ ያደረጉኝ ዝም አልላቸውም። ስለዚህ ሀይሚዬ ኢትስ ግሬት ትክክል ናት። እንዴ ለምንድ ነው የምሰድቧት? ውዶች ባይዘው እዚህ የምታዳመጡ ኝቶች እኔ ቲክቶክ ላይ ያሉትን ነው የምናገረው፣ እንደዚሁም በየቦታው ኮሜንት የምሰድቧት ምን ሆናችሁ ነው? አንደኛ ነገር ውዶቼ ማለት ነው፣ ባይዘዌ የሚሰድባት ሰው ነው ይሄን ማዳመጥ ያለበት እና ሀይሚዬን በጣም ነው እያማረሯት ያሏት፣ በጣም ማለት ነው። ምን አደረገቻችሁ? አንድ ነገር እኮ ውዶቼ፣ እዚህ ጋር አሁን ሀይሚዬና ብሩኬ የራሳቸው ላይፍ ነው ሳ አሁን ለምሳሌ እች ልጅ ማናስማው ሀበሻ ሀይሚዬ በህይወትሽ ገብታለች? ሀይምዬ በአንቺ ላይፍ ላይ አለች? ሀይምዬ በቤተሰቦች በልጅሽ ወይ ደግሞ በትዳርሽ ወይ በፍሬንድሽ ውስጥ አለች? የለችም ሰ ስለዚህ ይሄን የአንቺ ቢዝነስ አይደለም። ምክር እንኳን እንደዚህ አይደለም። ውዶች አንደኛ ነገር ምንድን ነው እኛ ኢትዮጵያኖች ዘር ለገበሬ ሁላችንም እኛ ኢትዮጵያኖች ሞርዛን ኮሜንት በስድብ ነው የምንታወቀው። ለምን ዲስከስ የለም፣ ውይይት የለም። ሰው በዲስከስ ማሸፈነፍ ይቻላል። መቃወም በስድብ ነው። አሜሪካ ያለ ሰው አንድ ባለስልጣን ሲሄድ ስድብ ነው። ለምን ዲስከስ የለም? በቀኝ የታወቅ ነው፣ በስድብ ነው። ሪያሊቲ ነው የምነግራችሁ፣ እኔም ጭምር ማለት ነው። በቴብል ላይ ቁጭ ብለን የሆነ ዲስከስ እን አንድ ሰው እኮ ይቀየራል ከዕለት ዕለት ሰው ይቀየራል። ሀይሚዬና ብሩኬ ማይሆን ቪዲዮ ከሰሩ ይሄ ነገር ፐብሊክ የሆነ ነው፣ ሚዲያ ላይ የሆነ ነው። መጥፎ ቪዲዮ እንኳን ቢሰሩ ስድብ አግባብ አይደለም። እንዴ ይሄን ያክል እንዴ! እኔ ለምሳሌ አንዷ አህቴ ከበደ ቤድ አብደላ ይመጣል። ሪሊ ነው የምነግራችሁ። ይሄን ያክል ሴትን እንደዚህ አትጫኑ። ለሀይሚ ብቻ የለ፣ ለመሰረት፣ ለእኔ፣ ለአንቺ አንዳንዴ ሴት ልጅ ኮንፊደንስ መኖር አለባት፣ በራሷ መተማመን አለባት። በቃ ሀይሚና ብሩኬ እንዲለያዩ አንፈልግም። ሲጀመርም አልተለያዩም፣ ሲጀመርም በጣም ሰላም ናቸው። የብሩኬ ታላቅ ወንድሙ ማነው ማኛው አይዶ ነው? ቲክቶክ ላይ ገብቶ ሙዚቃ ነበር ሙዚቃ ዩቲዩብ ላይ ግን ምንድነው? ብሩኬ የለም፣ ከቤት ጠፋ፣ እንደዚህ ተፈጠረ፣ እንደዚህ ገባ፣ ለቅሶ ላይክሳት ይሁን እንደፈለጉ። ግን ቢያንስ አእምሯችሁን ማሰራት አለብን። ዘር ለገበሬ ሁላችንም ማለት ነው። አንድ ሰው በእኔ ላይፍ ካልመጡ፣ በቤተሰቦቼ ላይፍ ካልመጡ፣ እኔ በራሴ ነገሮች ካልመጡ ሁለቱ እርስ በርስ ስለሚያደርጉት ከስድብ ውጭ ነው መቃወም ያለባችሁ። እዚህ ጋር ብሩክን የምትወዱት ከሆነ ሀይሚዬን ምጠሏት ከሆነ ስድብ ሳይሆን በአግባቡ አንቺ ሴትዮ ምናምን። ሀይሚዬሽን ስማርት የኔ ጀንትል ለምንድን ስማርት ምላት በቃ ትግስቱ አለቀ። ሀይሚዬን መልስ መሰጥ ሴት አይደለችም፣ ግን ትግስት ሲያልቅ ዶች አሁን ተሳድቤ ያላቅማልን ምላለሁ። ግን ትግስታችሁ ሲያልቅ ትናገራላችሁ። እኔ ላይ ራሱ መጥፎ መጥፎ ኮሜንት ይጽፋሉ። ዋይ አጥፉት ምናምን እላለሁ። ስለማንም ያውሩ ስለ ቢኒያም ነው ዱባይ ስላለው ከሴት ጋር እንደዚህ ያደርጋል ብልግና ማለት ነው። አንዳንዴ ነውርን እንወቅ። በፌክም ቢሆን ፈጣሪ ይናል እና እባካችሁ ማለት ነው ሀይሚዬን አንዳችሁም አትናገሯት። ልጅቷን እንደዚህ አታሳቋት። ምንም ማታውቁት ነገር ማለት ነው። እኛ ምንም የምናውቀው ነገር የለም ቦታ ጅራ ሄዳለሁ አለች በምን የተነሳ ፕራንክስ ቢሆን እሺ ውዶቼ ስለዚህ እባካችሁ እባካችሁ ሀይሚዬነት እየተሳደባችሁ ያላችሁት አቤት የሚሰድቡ አስድብ ምን ሆነ ነው ግን ጤነኝነት ነው ግን በዛ ላይ ደግሞ ቆይ ማፈር ምናምን የለም እንዴ ወይስ ሀይሚዬ አታየኝም ማንም አያኝም ብላችሁ ነው ኮሚንት ምጽፉት እና ሀይሚን አትሳደቡ ሁሌ ሀይሚን ነው እኮ ብሩክ ቢያጠፋም ብሩክን አይሰደቡም ሀይሚን አረስጠፍሮላ ይሄ ነውር ነው ይህን ያክል ያኔ እኔ አሁን ለምሳሌ ሀይሚዬም ብሩክም እንዲሰደቡብኝ አልፈልግም። ግን ሁሌም ከሚዲያም ጀርባ እኔ ከሴቶች ጎን ነኝ። ሴት ልጅ ተረግጣ መኖር የለባትም በቃ ሚዲያ ላይ ከሚዲያ ውጭም ማለት ነው። ፍቅር ከሆነ ፍቅር ነው። እዚህ ጋር ደግሞ ብሩክና ይሚ ምንም ጠብ የላቸውም፣ ሰላም ናቸው። ዩቲዩብ ነው የሚሰሩት። አላስ አራት ነጥብ። እሱን ደግሞ በሂደት ነገሮቹ ይስተካከላሉ። እስቲ ሀይሚና ብሩኪ ስንት ነገር ሰርተውናለን እንዴ? ከዚህ በፊት ፕራንክ፣ ገና ይሄ ምንም ያልታወቀ ማለት ነው ምንም መሰረቱም ያልታወቀ አንድ ሰው በሬ ወለደ ይላሉ። የብሩክ ወንድም የሙዚቃ በሙዚቃ ሊቭ ገብቶ ነበር። ቲክቶክ ሰላም የሆነውን ነገር እዚህ ጋር ረብሻ እና ቶታሊ። ውዶቼ፣ ሀይሚዬ መልስ ሰጥታለች እንደምታዩት። አዎ ሀይሚዬን እኮ ወደን የምንወዳት ቅድም ተናግሬ ያለው ስለምንወዳት ነው ወደድናት ማለት ታዲያ አስተያየት በሪስፔክት ነው። ብሩክን ብትወዱት በሪስፔክት ነው እንጂ ስድብ አይደለም። እና ፕሊስ ኤቭሪ በዲ ጋይስ ማለት ነው። እኔ ደግሞ ኬት እንደሚመጣልኝ እኮ ስናድር ስናድር እንግሊዘኛው የመዳም ቅመም እኮ በቃ ተናደርኩ። ወላይ ንብላችሁ ለምን ሀይሚዬ በቃ ትዕግስቷ ሲያልቅ ምን ታድርግ? ሀይሚቴ ዩአር ስማርት አትመልሽላቸው፣ አትመልሽ። እኔ አንቺ ላይም ልጽፍ ነበር ኖ አንሰርስ ሪያሊቲ መልስ አትስጭ ለማንም ሰው ማለት ነው እና ሃይሚና አትናገሯት በየቦታው ኮሜንቱ አቤት በሬ ወለደማ ተወሱ ያስቃል በሬ ወለዶች ያስቃል ግን ሃይሚን በኮሜንት የምትሰድቧት እናንተ ዩአር ኦኬ አሪ ፋይንስ አሪ ኦኬ እንዴት ጭንቅላታችሁ ስራ ምን አረገቻችሁ መጨለቅ ወንዶች ቅርታሽ ይቅርታ ባላ ማለት ለምን እንደው በቃ ግርም ብሎኝ የሚሰድቡ ስድብ በዛ ደግሞ፣ ሀይሚዬ እኮ ስቤት ናት ትስቃለች እኮ እንዴ። ምንድን ነው ህይወቷን የምትኖሩት? አሁን እኮ የሀይሚዬ ህይወት በቃ በእኛ እጅ ላይ ነው አላችሁ። እኔ ልቆጣጠርሽ አላችሁ። አንዱ ሃይሜቴ እንኳን ኮርኮምሽልን እንዴ። ግዴተኛ ሰው መኮርኮም አለበት? አበሻ የሚል እንግዲህ ስም ይዘሽ ይሄን ያክል ሀይሚዬን፣ ኧረ እኛስ መረረን እና በጣም ሀይሚዬን እየሰደቧት ነው ዶቼ። ሌላው ደግሞ የምወዳችው የሀገሬ ልጆች፣ የጨረቃ ፋሚሊዎች እንደዚሁም የመታ አዳምጡኝ፣ እነሱ ሰላም ናቸው። በቃ ዩቲዩብ እስቲ ኤግዛምፕል ኤግዛምፕል አንወስድም። እንደ ሚዲያ ላይ ሚዲያ ላይ አሁን ፍቅር ጠፋሽ ተብሎ የሆነ ሰዓት ላይ እያወሩ ነበር። አሁን ምንድን ነው የጦፈ ስራ ላይ ናቸው። ሰ በቃ ሚዲያ ይሄ ነው ጨዋታው። ስለዚህ ይሄን ያክል ሀይሚዬ፣ ብሩኬ ከቤት ወጣ ምናምን፣ የብሩኬ እየጨፈረ ወንድምዬ፣ ይሄ በሙዚቃ ነው የገባው ሊቭ የበቃ እያየ ናቸው ነው። ስለዚህ አንዳንዴ ራሳችንን እንደ ዘር ለገበሬ እንደዚህ ብላለች እና እኔ እንደዛ ነው ብዬ አላስብም። ራሳችን ካልኩሌት ማድረግ አለብን። ዛሬ ላይ ምንድን ነው የሚሰሚኝ፣ ሀይሚ እና ብሩክ የሆነ ነገር አለ። ቢሆንም ግን ፋይን ናቸው፣ በጣም ሰላም ናቸው። ሀይሚዬ እየጨፈረች ቻላኛቸ ሰላም ናቸው በቃ። ስለዚህ ስድብ አይገባትም ሀይሚ ፕሊስ። መስት ዲስከስ እናርግዶች እስከ መቼ? እና ለምታዳምጡኝ እጅጉን ከልብ አመሰግናለሁ። ኮሜንት አስተያየታችሁ በጣም ነው የሚጠቅመኝ። ውድድ ነው ማድረጋችሁ። እንግዲህ ያው እንደተለመደው ሀይሚዬና ብሩኬ ያው እንደ ዶሮ ይጣላሉ። ይሄ ፍቅር ነው። ገባችሁ? ያው ያፈቀረ ታውቃላችሁ አፍቅሮ ያገባ ያፈቀረ ታውቃላችሁ ሁሉ የእኝኝኝኝኝ አለ። ከዛ ምታረቃለ። ስለዚህ ብዙም ይሄን ያክል እንደ ዘር ለገበሬ አይነት ብሎ የምናዳምቀው እየተሳደቡ እኛ አትሳደቡ እያለን እያስፋፋል እኔ ኮሜንቶች ብዙዎች አሉ መጥፎ መጥፎ ኮሜንቶች ግን ለምንድን ነው ማስፋፋው የመለጥፈው ብዬ ነው ይሄም የሀይሚዬ እንትን ስላለው እና እናንተ እኛንን እንጂ እነሱ ሰላም ናቸው ይሄን ያክል ፈጣሪያችንን እንፍራ ስለማንኛውም ነገር ማለት ነው ስለማንኛው ነገር ውዶቼ ማለት ነው ከስድብ ውጭ እኮ አለ ልብ ስብር የሚያደርግ ሀይሚዬ ለምንድን ነው የድሮ ባህሪች ለምን ጥሩ ነው እኮ እንደ ቡታ ጅራ ሁኝ ሀይሚዬ እንደዚህ እንደዚህ ብሩኬ እንደዚህ እንደዚህ ብሩኬ ስልክ አትዝጋባት ላይክ እንደዚህ ልብ የሚነካ አነጋገር አለ መቀየር የሚችሉት እጅ ግን አንቺ ሴትዮ ነገ ታለቅሻለሽ ፍቅሽ ብሄድ እንደዛ ትበይ እንዴ ሴት ልጅ እንደዛ ሴት ልጅ አበበ ቤድ ከበደ ይመጣል እንዴ ብሩክና ሀይሚ አልተለያዩም ግን አንዳንዴ ይህን ያክል ፕሊስ አንዳንዴ ውዶቼ እዚህ ጋር ሚዛናዊ ሁኑ አንዳንዴ ለራሳችንም ክብር ማለት ነው እኔ አሁን ሀይሚዬ ከብሩክ በጭራሽም አይለያዩም አልተለያዩም፣ እንዲለያዩም አልፈልግምም፣ ኔቨር አላስበውምም፣ እንዲለያዩ አልፈልግም። ግን ሀይሚዬ ብሩክ ከሄደ ምን ትሆኛለሽ? ሎ ዲስከስ፣ ውይይት በመነጋገር ነው እንጂ ይሄን ያክል ልጅቷን ይሄን ያክል ማሳቀቅ እንዲ እና ማን ያዘሽ? ለምን አትጠየኝም? ህይወቴ ባንቺ እጅ ያለ አስመሰልሽ። ሀይምዬ ልብ ቅርጽ ነው የሰጠኋት ለዛች ደግሞ ዲስላይክ ነው ያደረኩት ለምን ወዶቼ ሀይሚዬ እኮ በቃ የሆነ እኛ እኮ በጣም ነው የምናዳንድደው ከምር ነው የምናገራቸው እንደዚህ አይነት ነገር ሲመጣ አታብርኩ እንኳን ቢያጠፋ በቃ ሀይሚዬ ላይ ነው እንዳለ ናዳው ማለት ነው ነውር ነው እኮ አንዳንዴ ጸጥ ዝም ዝም ዝም ስትል በቃ ከአቅሟ በላይ ሳይሆን እሷ መናገር የማትፈልገውን ነገር ነው የጻፈችው በቃ ምን ታድርግ እስኪ አረገ ብቼ ቼክል አድርገው አካሂድ ሀይሚዬ ና እሳ የኔ ነገር ደግሞ እና ሀይሚዬ ና እሳ አካሂድ ሀይሚዬ ናት። እና በጣም ነው ያዘንኩት። ሰው ተስፋ እንዲቆርጥ ሰው ያልፈለገውን እንዲናገር የምናደርግ እኛ የማይመለከተን ነገር ውስጥ አንግባ። በቃ እና ሀይሚዬ አይ ብሽሪ፣ ሁሉ ነገር ለበጎ ነው። አንቺ ስማርት ነሽ፣ ብዙ ነገር ታውቂያለሽ። ስለ ፍቅርሽ አንቺ ታውቂያለሽ። ከብሩ ጋ ተነጋገሩ፣ ነገሮችን አመቻችሁ። ብዙ ለአንቺ የሚጨነቅልሽ አለ፣ ብዙ ወዳጆችሽም አሉ ማለት ነው እና አንዳንዴ ምንድነው ብንወዳትም